ሄሉዬ መንታ መንታ ሰጠሃለሁ ብላስተኛች ጋይስ ምን የመሰለ ፍራሽ ላይ ወይኔ፣ እንዴት እንደሳቅ ወይኔ፣ በዛ ሰዓት ባለነው እያል ቪዲዮ እያየም ስለሆን እንዴት አባቴ በዛ ሰዓት ቪዲዮ ይሰራላችሁ። ደስ ይለኛል ግን ስራ እየሰራው ነው። አዳመጥኩ በሞባይልፎን እና እግዚአብሔር ይመስገን፣ የታረቁ ይመስለኛል በሰካር መንፈስ ቢሆንም የታረቁ ይመስለኛል። እንኳን ደስ አላቸው። እኔ ውዶች፣ ግን ሸም የምባል የለበረተው ግን ተው፣ ማን ካሜራ አይ ማስካር አይደለም ሲካር ማይመስልኝ ነው ግን በስካር መንፈስ ይሁን አላውቅም፣ ጠጥቷል፣ ግን ጠጥቷል። እንዴት ነው ካሜራ ይዞ መጠጥ ቤት? ጋይስ፣ ይከዳል ይሄ ነገር። አላምንም፣ አላምንም። ጋይስ፣ ሰላም። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በላይክ ጀምሩ ሼን ውዶች፣ ወዳቸዋለሁ። ላይክ የምታደርጉልኝ መታችሁ የምትሄዱ ወዳችኋለሁ። ላይክ አድርጋችሁ የምትወጡ ምን ችግር አለው? ምንም። ኤንዌዝ የምታበረታትኝ ከልብ አመሰግናለሁኝ። እንግዲህ እነ ሄሉዬ መቷል። ጠዋት ሰርቼላችኋል ነበር በእያቤት ሊመጡ ይችላሉ ብያችሁ ነበረ። እነው መጥቷል ማለት ነው። ግን ደስ ይላል። ለማንኛውም ደስ ይላል። ግን ያ ነገር ነው የደጋገም የራሱ ጥፋት እኮ ረስቷል። በቃ የራሱ ያጠፋ በምን እንደተጣሉ፣ በምን ምክንያቱ ምንድን ነው? የለን እዚህ ውስጥ የገባችሁ ምናምንም ረስቷል። ይሄን አድርገልሽ ለአንቺን ደስታ ነው ለቤተሰብ ደስታ ነው ባደረክ ነገር ደጋግሜ ባታወራ እያባችን ማለት ነው። ጥሩ አይደለም፣ ጥሩ አይደለም። አረክኩ አይኛም አይተናል እኮ ለዛ እኮ ነው ሄሉ የተቆጣ ነው። አንተ ደፋ ቀና ስትል ነበረ። ስለዚህ አንተ ማጥፍታል፣ እሷ ማጥፍታለች፣ አንድ ለሁለት ሆናችኋል። በቃ ይሄ ነው ሄሉ፣ ሁለት ጥፋት አጥፋችሁ አንተ። አንድ አንድ እኮ አደለም እሱም ሁለት ነው። ጋይስ እንዲህ ሁለት እኩል ሆናችኋል። ወይዬ ኮንግራው ሁለት ነው። አንድ አልጋ ቤት ተገኘ፣ ሁለት ደግሞ ልጅቷን ጠራት። ስለዚህ እኩል ናቸው። በቃ ይህን አድርጌልሽ፣ ይሄን ወጦ፣ ይሄ ገብቶ እላል። እንዴት ታያችሁ? ማርያምን፣ እኔማ ሳቅን። እኔማ ታስቀኛለች፣ ታዘዘኛለች፣ ታስቀኛለች። እንዶ ዘንድሮ ሶሻል ሚዲያ ነገር ወዴት ነው ግን? እኛም እኮ አይተን ብዙ ነገር ውስጥ ወይ ወይኔ ወይ ልቤ ነዶ፣ ወይ ልቤ ነዶ። ምን አለች ሄሉዬን የቆኘ ማለት ነው። እናንተኛ አለችው፣ ጋይስ እናንተኛ መንታ መንታ ሰጣለሁ፣ ልጃ ትፈልገው መንታ ሰጣለሁ። እኔማ እሱ ሲሰማ በተለይ በሳቅ ብታው፣ በሳቅ እግዚአብሔርን እንዴት አባቴ፣ በዚህ ስልክ ነው እየሰማው የነበረ እና በዛ ሰዓት ቪዲዮም የቀርጥን ሰው ቢኖረኝ እግዚአብሔርን በሳቅ ነው ፊድ የምትሉትና ካሜራማን ነው ያሳዘነኝ። ከቻልክ እና ተኛኛ ጋር ሶፋ ላይ ያላለችም አንቺ ወይኔ። እኛም እኮ ተስፋ አድርገን ነበር። ምንም እንዳልተፈጠረ በቃ ተፈጥሯል። ነገሩ ነገሩ የቀበለበት ጊዜ ነው። እኔ እኮ ካሜራ ሳይዘጉ ካሜራ ሳይዘጉ ጭራሽ ወደ ስራ ገቡ ጋይስ የኢትዮጵያ ዩቱበሮች አረ እናንተማ ብዙ ነገር ብቻ ትንሽ ነገር ነው የቀራችው። ሄሉማ ልታሳይ ምንም አልቀራትም። እና እንግዲህ ካሜራማን ሶፋ ላይ ይተኛል፣ እነሱ ፍራሽ ላይ ተኛሉ። ግን ሶ ማለት ፍራሹን ማምጣት ለምን አስፈለገ ይሄሉ ማለት ነው። አልጋቤት መተኛ ታልቀራ አልጋቤት አትሁት፣ ከዛ ካሜራማናችሁ ሶፋ ላይ ይተኛል። እና ለማንኛውም ስለታረቃችሁ ደስ ብሎኛል። ነገ ደግሞ ያቺ ልጅ መጣች መታ እንደማበጠብጣችሁ ተስፋ አደርጋለሁኝ በተለይ ያ ባሁንም ሄሉም ድሮታ ማስተካከል ምችው ያቺ ልጅ ከህይወትሽ ስታወጡ ነው፣ እሱም ሲያወጣት አንቺም ስታወጪ ሉልም ማለት ነው። በተለይ ሉል ጋ ያለሽን ግንኙነት ብትቀንሽ አሪፍ ነው። በቃ ፍቅረኛ ካየሽ በኋላ ብዙ ጓደኛ ይሆናል አያስፈልጊም። እውነት ለመናገር ያ ወንድም ደስ ላይል ይችላል። ሲቀጥል ደግሞ የራስሽን ላይፍ ላይ ጉዳት ስለሚያመጣ ማለት ነው። ጓደኛ ራሱ ቻለ ጓደኛ አለ በርቀት ምናምን አለ። በተረፈ ግን ይሄ መለጣጠፉ ምናምኑ ምናምኑ ይና ላቅ ጥሩ አይደለም ብዬ አስባለሁኝ። ሁለታችሁም ለህይወታችሁ ሰከን ብላችሁ አስባችሁ ነገሮቹን ቢትፈቱ ያቺ ልጅም ደግሞ ያው ብዙ ለፍታለች ከእናንተ ጋር ዩቱብ ክቢት ከፍቱላት ደስ ይለናል። የታችናት ለማንኛ ብዙ ተመልካች ልዩና ሉልን የጠላ ብዙ ሰው አለ ማለት ነው። ስለዚህ በእናንተ የተነሳ ስለዚህ እናንተም ሰላም እንድትፈጥሩ አሪፍ ነው ብዬ አስባለሁ። ተነጋግራችሁ ነገሩ እንድትፈጡ። አሁን በሰካር መንፈስ ነው በነገራችን ላይ ትንሽ የሰከረ ይመስላል። ቪዲዮ ላይ ታየ ጋይዝ፣ አይታችኋል? አይታችኋ እና ይህ አቅፋት አልድኮ ደግሞ አዋረሽን አንተ ምን አንቀለቅለና ቤተሰብ ጋር ይርከ እንዴ ቤተሰብ እንዴት ነው? አንቀልቅለክ ቤተሰብ ጋር ሄዴ አወራ ሲጀምሩ ማለት ነው ከመቼ ነው ጌታው ትዕግስቱን ስጠኝ። ለማንኛውም እንግዲህ ነገ ደግሞ ልዩ ያዙን ሊቀቁኝ እንዳትል ነው የምፈራው ማለት ነው። ነገ ኢማኑ ይሄም አይቀር ነው። ጸጥ ብላ የምትጠፋ አይመስለኝም። ወይ ለሱ ልክ ልክ የምትነግር ይመስለኛል።